ኩም ወረሕመቱላሂ ወበረካቱ። ውድ እና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናቸው? ሰላም ነኝ። ሰላም እያላችሁበት ሰላም አንድነት ፍቅር ያንዳልን ለቤት ያድስ። የሆናችሁ ሰብስክራይብ አድርጉ አይከፈልበትም። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ አበረታትኝ። በስበሃንካለ ኸይር ስራ የምንሰራ ያደርገን። ስደትን በቃ ይበለን፣ ሀገራችንን ሰላም ያደርግልን፣ ወቶ መቅረትን አላህ የያዘልን። ወዳችሁ ፈዳችሁ ለምትከታተሉ ተዛሙ አላ ኸይር ትዳር ላጣው ሰዋሊቅ ትዳር ልጅ ላጣው ጥሩ ጥሩ ለእሞ የሚበጅ ልጆች ይወፍቃል ይወፍቃችሁ። ላስ ባህነው ካለ ብዙ ወንድሞቻችን ብዙ ወቶቻችን ስራ በማጣት እየተሰቃዩ ነው፣ እና አላህ ይረዝቃቸው ያረብ ወንድ ወንድመሴቱም አላህ ይረዝቃቸው ሀገራችን ኢትዮጵያን የትሮዋን ሰላም አንድነት ፍቅር ያምጣልን በጣም የሚወደው ውስታዝ አለ ዛሬ እስኪ ልጋብዛችሁ በነገራችን ላይ ውስታዝ አሰንበላይነህም የእሱን ቁርአን አዳምጭራስ አልጠልበውም እና እስኪ ዛሬ ልጋብዛችሁ እንሻአላህ እና ሁላችሁም ሸርሸር ሸርሸር እያደረጋችሁ

አጥብቆ የያዘ የተውሂዱን ገመድ፣ ዱንያውም አኼራውም እንዴት አማረበት። በርትተሽ ተማሪ ዲንሽን እወቂ፣ ከአሕባሽ ሽርክ እንድትጠበቂ። የሞተን ሚጣሩ ሸኾቹ እያሉ ነቢዬ እጄን ያዙኝ እያሉ ይጮኋሉ። አጀብ ሱብሓነ አላህ! አላህ ነው ጌታዬ አላህ ነው ጌታችን፣ ሌላን አንጠራም። በደዒፎች ሀዲስ አናጭ በረብርም በደዒፎች ሀዲስ አናጭ ደግሞ ሳልነግራችሁ የምርቃናውን ነገር የስንቱን ወጣት ኖሮ አደረገው ገደል ቀጭ ቀጭ አድርጎ ያቺን አረንጓዴ ቅጠል ዱዐ አደረግኩ ይላል። አየጃይል ነገር ስንቱ ገሪባ ሆነ አህባሾችን ሰምቶ ሀላለው ይሉታል። እነ ዶክተር ጫቶ ተመለስ ወንድሜ ሳትሆን ሱሰኛ ለጤና ህማይ በጅ ያደርግሃል በሽተኛ።

ውዴች ውስታዝ እንግዲህ ድምጡ ማሻላ ተባረከ ረህማን። እኔ እሱ ቁርአን አዳምጭ ራሱ አልጠግበውም። አላ ሁላችንንም ቁርአኑን ገር ያደርግልን፣ ቃሚ ልባችን ጓደኛ ያደርግልን፣ የአረብ አላህ ያበራልን። ውዴች አበረታትኝ እንሻላ ቅንነት ለራስ መሸርሸር እያደረጋቸው አበረታትኝ ችግር አለው አይከፈልበትም። ሸርሸር እያደረጋችሁ አበረታቱኝ። አላህ ሱብሓነሁ ወተዓላ ኸይር ስራ ላይ የምንሳተፍ ተሳተፈ ያድርገን። መጥፎ ነገር አላህ የያዘንን ሁላችሁም ሸርሸር እያደረጋችሁ አበረታቱኝ። ኢንሻአላህ ባላ ፍቃድ። እንሻው አላህ ፈቃድ አላህ ሀገራችንን ሰላም አድርጎ በሀገራችን ላይ ደግሞ የሰብስበን። ሀገራችንን ሰላሙን፣ አንድነት ፍቅሩን ያንጣልን። አገር ሰላም ትሆን ነው። ሁሉም ነገር አላህ ሀገራችንን ሰላም ያርግልን። ሰላሙን ይመልስልን። ያረብ ረብ ወጥቶ መከራችን አላህ ያዝልን። ስንት እህቶቻችን ስንት ወንድሞቻችን በበረሃው ቀርተዋል። አላህ የየመንን መንገድ ደሞ ላ ዝግት ያደርገው። እንደው የአረብ የዚህ ሀገር መንግስት እንደው እንደው ይነሳሱ ስተነሳ የሚቸግረው ነገር የለም እንዲሁ የየመንን መንገድ ዝግት ያደርገው። ሁላችሁም ደዋ አድርገው የስደተኛ ደዋ ይሰማል። እንደው የየመን መንገድ ስንቱን አስለቀሰው፣ ስንቱ በባህር ቀረ፣ ስንቱ ላሞራራት ሆነ። እናት ወልዳ ወልዳ ላሞራራት፣ እናት አስተምራ ለባህር እና ስንት ሆና ከብታ ግዳ ዋ እሷ ካትለብስ አልብሳ እሷ ታበለ አብልታ እሷ ካትማር አስተምረ መጨረሻ ላይ ለየመን አመራ። መጨረሻ ላይ በመጦሪያቸው መሬታቸውን አስይዘው ለልጆቻቸው በባህል መጥተውም እኮ በሶስተኛው ወደ ቦታ ያዙ። በወር በሁለት ወር ተመልሶ ሄደ ያለ ናንዴ የመንም መንገዲ አላህ Subhanahu Wa ይዝጋው እንደው ያ ረብ አላህ ይዝጋው። እና ውዶቼ ሽሮ እና በርበሬ የሚፈልጉ ጅዳ መካ ያላችሁ ራያድም ያላችሁ ከጠለባችሁ እልክላችኋለሁ ማለት ነው። ሁላችሁም ሸርሸርሽር እያደረጋችሁ በቅንነት አበረታቱኝ። ቅንነት ለራስ ነው። ሼር ሳብስክራይብ አድርጉኝ፣ አሳድጉኝ እንዲሁም ደግሞ የተቦረች መታች ኮሜንት ተጣፋችሁን ይመልሳለሁ። ሸር አድርጎ ዳምሮኝ። ኢንሻላህ በአዲስ ቪዲዮ ውስጥ እንገናኝ። በያላችሁበት የአላህ ረህመት ዝነት አይለያችሁ። ሰላም አሌይኩም ረህመቱላ ወበረካቱሁ